እንኳን ደህና መጣሽ ማሬ በላይ ካመሰግናለሁ። የመጀመሪያ ሰው ነሽ። አመሰግናለሁ ውዴ፣ የኔ ማር ወለላ፣ የኔ ጣፋጭ እንኳን በሰላም መጣሽ ነው።

ሰላም ነኝ፣ ውዴ አለሁልሽ። አንቺ እንዴት ነሽ? ስራ፣ ጤና፣ ህይወት ሁሉ ሰላም? ከእኔ ሁሉ ሰላም፣ ሁሉ መልካም ነው። አለሁልሽ። ሰላም ሽሜ አብዛ ባለሽበት። ይኸኛው ስልኬ ኮሜንት አወጣን። ይኸኛው ስለሚወጣ እንደዚህ ላይ ስትገቡ ላክላት ያደረጋችሁ ውዶች

መሪናታ ብቻ ናት ላይክ ያደረጋችሁ፣ ለሌሎቻችሁ ላይክ አላደረጋችሁም። ለምን ለምን ለምን ለምን? ዛሬ እኮ ሰዓት ገደብ ባውርታ ነው አልሰማችሁም? እንደ ዊኒ ፍቅር

ሰውን እየመጣልኝ ይመስገነው፣ እንደ እኔ ሳይሆን ሰው ሁላ ስለሚወዱ በጣም ነው የማመሰግነው። ሁላችሁ በጣም ነው የማመሰግነው። ላይክ እያረጋችሁ ውዶች፣ የምትመጡ ሁላ ላይክ አድርጉልኝ። ሰላም

ደምሩኝ ብላለች። ደምሯት። እሺ፣ በቅንነት የምትወዱኝ ወዶቼ፣ ማሮቼ ደምሩልኝ። እሺ፣ ፒን አድርጊኝ። እሺ።

ሞክሬ ሀብቴ፣ አንቺም ደምሬ። ደምሩኝ ደምሩኝ አትባሉ፣ እናንተ ደምሩ። መጀመሪያ ኮሜንት፣ ቪዲዮአቸው ስር ኮሜንት አስቀምጡላቸው። ኮሜንት እያስቀመጣችሁ ይመልሱላችኋል። ይህን ቤተሰቦች ሁሉም ይመልሳሉ። እሺ አብሽር

ተጫዋቾላችሁም ተደማመሩ። አሁን ስምንት ሰው አለ። ላይክ አርጉ። ኧረ በእናታችሁ ላይክ አርጉ። ሸማይዛችሁም እንደው ገብታችሁ ፍጥጥ ስትሉ እንዲሁ ግን ተናጋሪ ታደረጉኛላችሁ። ላይክ አርጉ። ለሁናታ እናዱኝነ ሰላም ሰላም፣ ውዴ ሰላም ሽዳም ዛኔ ቆኝ እንኳን ደህና መጣሽ።